ተመስገን እርሜ ለአዳነች አቤቤ። መንግስት ምስጋና ይድረሰው። ይሄው ይሄን ያህል ቤት አሳየኝ፣ ይሄን ያህል ብርሃን አገኘሁ። ምስጋና ይድረሰው ወይዘሮ አዳነች አቤቤ። ይሄው ሸለመችኝ፣ ቤት እንዲህ አማረ ሰጠችኝ። አገራችን ሰላም ይሁን። አይቼ የማላውቀውን ዓለም አየሁ። እግዚአብሔር ይመስገን። ባለቤቴ ተቀም በኋላ አካል ጉዳተኛ ቢሆንብኝ ይሄ መንግስት ደገፈኝ። ህዝቡ ላይ ይግባ። ኢትዮጵያ ሰላም ትሁን። ፊት የነበረውን እንኖራለን። እግዚአብሔር ይመስገን። ኑሮ መቼም ይኖራል። ያው ኩስ ኩስ ቤታችን እየኖርን ሰርቼ ለፍቼ ነው የምኖረው። ጀራም ጋግሬ ምን ብዬ እኖራለሁ። ባለቤቴም ተቀም በኋላ አካል ጉዳተኛ ሆነ። እንግዲህ እንደዚያ እየኖርን ልጆችም አሉ አሳደኩ። ተመስገን። ያኑ ጭቃ ቤት አለ። ይሄ ቤቱ ጫካ ነው፣ መንጠረን ጎመንም ዘርተን ምን ብለን ኑረናል። ተመስገን። ውሃው ሲመጣም ውስድ ያደርጋል። የተረፈውን በላለው እኖራለሁ። ውሃ ደግሞ እኔን የሚያጠቃኝ ተዚ ተላይ ይመጣል። ይሄ በቱቦ የከተቱት ውሃ ይሄ ቱቦውን ጥሶ ይመጣል። ጥሶ ይመጣና እቃ ነው የሚወስድብኛል ንብረቶቹን ያጠፋል። በጣም አመሰግናለሁ፣ እግዚአብሔርንና መንግስት ኢትዮጵያን አመሰግናለሁ። አሁን በጣም ዓለም ኑሮ ነው ያለሁት ተመስገን፣ እግዚአብሔር ይመስገን። እኔ ባጎደልኩ እግዚአብሔር ይሙላበት። መጠደጃ ቤት እንደዚች ሰርተን፣ ያው በላስቲክ በምናምን አመን አርከን፣ ጉድጓድ ቆፍረን እንደዛችን እንኖራለን። ደሞ የህዝብ ሽንት ቤት ተብሎ በመሃል ተሰርቶ ወደዛም አለ፣ ግማሽ ወደዛ ይሄዳል፣ ግማሻችን ደሞ ያቺ ቆፈርና ካ እናወጣለን። ተመስገን ማር ቤትም ያችው ውስቁስ ሞልቷል፣ ሰርተን እንበላለን። በጣም ቆንጆ ቤት ነው። በጣም በጣም ምርጥ ቤት ነው። እግዚአብሔር ምስጋና ይግባው። እድሜ ለምን ነው የምለው፣ ከነበርንበት ይሄ ይበልጣል። ይሄ በጣም ቆንጆ ነው። በጣም ቆንጆ ነው። የማመሰግነው ከንቲባችንን ወይዘሮ አዳነች አቤቤን አመሰግናለሁ። እግዚአብሔር ይስጥልን። እነሱ ናቸው የሰጡን ይሄንን ከእግዚአብሔር ጋር። እግዚአብሔር ይስጣቸው።